ከመጀመሪያ እኔ ከአንተ ጋር ፐርሰናል ችግር የለብኝም። እህቶቼ ጉዳይ ድብና ድርጎ ያገባኛል፣ ምክንያቱም እህቶቼ ስለሆኑ። እዚህ ጋር ሲወድኩ፣ የሆነ ቦታ ሲወድኩ፣ ነይ አንሺ የምትባለው መሲናት ከኛ በላይ የሚያከብራቸው የለም፣ ከኛ በላይ የሚወድቅላቸው የሚሞትላቸው የለም። ከተኛ ደግሞ ከዚህ በፊት ከአምስት ወር ይሁን ከስድስት ወር በፊት በዚህ ጉዳይ ላይ እኔ በትክክል አሁን፣ ምናልባት ቁጥሯ ጠፍቶ ሊሆን ይችላል፣ መታ ዋትሳፕ ላይ መታ ረጁ አለች። እነ አብሬሽ እና ሩታ የሚባል ግሩፕ አለ። እነዚህ ልጆች አውቶ በተባሉ ቁጥር እያዋጡ ከፈለግሽ ብላል። ደረሰኞችን አስወትቼ ልክ። ለምን ተሰጠህ፣ ለምን ተደረገለህ፣ እኔ አያገባኝም። ግን ስለ እህቶቼ ድብና አድርጎ ያገባኛል። ሳሙ ማልሰሙ፣ ለእነዚህ ልጆች የምታደርጉትን ነገር አቁሚ የማለት መብታለኝ። ነገ እምላችኋለሁ፣ ከነገ ወዲያ እምላችኋለሁ። ከዛ ሲቀጥል ደግሞ ክብር ላልከው አንተ በስርዓቱ ክብር ትሰጣቸዋለህ። አንድ ቪዲዮ አለ። እኔ እኔ ፔጅ ላይ የሆነ ጊዜ አንተን ገብተህ ገስት ላይ ኬክ ለአንተ ብለው አሰርተው እየቆረሱላችሁ ቦታ እንኳን እንደማሰጣቸው እዛ ቪዲዮ ላይ ያሳያል። ገብተህ ማየት ትችላለህ። እናንተን ብለው ኬክ አሰርተው ቁጭ ብለው ገስት ላይ እናንተ ገስት ላይ ሆናችሁ ሩታ ፊት ወደዛ ነው፣ የአንተ ፊት ወደዛ ነው። ገባህ? ለእናንተ ብለው ያሰሩትን ኬክ እናንተን ብለው የመጡትን አክብረስ ስታናግራቸውን ያላየሁም አንደኛው አላየሁም ክብር አለኝ እንኳን ብትል እኔ ሲመስለኝ ላይቱ ብስትል እንጂ እነሱ ታከብራለህ የሚ እኔ አንድም እንትን የለኝ ገብተህ ማየት ትችላለህ እኔ ራሴ ሪከርድ አርግቼ ፖስቸዋለሁ ክብር አለኝ ካልክ ደግሞ ክብር እንዳለህ ለእነሱ በተግባር አሳያቸው በጣም ነው የሚከተሉ በጣም ነው የሚወዱ እኔ የቅናት መንፈስ የለብኝም የመቀኝነት መንፈስ የለብኝም አልሐምዱሊላ በራሴ ሰርቼ ወጥቼ የምገባኒ ምንም ያንተን የሚያሳየኝ ጉዳይ የለኝም። ግን ስለ እህቶቼ አሁንም ዛሬም ነገም ከነገ ወዲያም ድብና አድርጎ ስለ እህቶቼ ያገባኛል። በግ የሚባሉት ደግሞ ለምን መሰለ በጎች ምናምን የሚባሉት እኔ እምላችኋለሁ። አንዳንዴ ግን የምላቸው የሚሉት የሆነ ነገር ሲባሉ፣ አንቺ ሸርሙጣ ብላ ምታ ትሳደባለች። አንቺ የሆነ ነገር ብላ መታ ትሳደባለች። እኔ ከእሷ ጋር ምን ጉዳይ አለኝ? የሚጠቅማትን ነገር ወጥቼ ስነግራት መታ ከሰደበችኝ ኦፍኮርስ ዛሬም ነገም ከነገ ወዲያም ለሚቀጥለው አመት በግነች። አችን አብሬሽ ይመስለኛል። ስምግ ለአረብ ሀገር እህቶች አዝናለሁ ስትል በነገራችን ላይ መግባት አልፈለኩም። አንድ ጊዜ አዳምቲ። በመጀመሪያ ደረጃ እናት ንግግርሽ ደስ አይልም። እኛ ልናወራ የመጣንበት መንፈስና የአንቺ ወጣ ያለ ነው። በመጀመሪያ ደረጃ ማለት ነው። ምንም ነገር ካለ አሁን እኛ እየተጋባን እያወራን ነው። እኔ ላንቺ ነገር ካለ መውጣት አሁን ነው። የሰው ልጅ ሰው በመሆኑ መተበር አለበት።

ይችላሉ። ለምሳሌ ከዛ ውዲ ለአብርሽ መኪና ልንገዛልህ ነው ብለው አውቀው እናንተን ለማናደድ ወይም ደግሞ የሆነ ሰንበድን ለማናደድ መኪና የሆነ ቦታ ቀርጾ ምናምን ያው የአብርሽ መኪና ልንገዛ ነው ምናምን ብለው ቪዲዮ ይለቃሉ። ያኔ አብዛኛው ማህበረሰብ ጋር ምን ይደርሳል? እውነት ይመስለውና ያንን ነገር አስጌት ያደርገዋል ማለት ነው። ማንም እኔ መኪና ስገዛ አሜንዞ ካንቲ ያገዘኝ የለም፣ የትኛውም የመዳም አንድ ብር አላገቦችም። ግልጽ ነው የምነግር፣ በራሴ ብር ለፍቼ በራሴ ነው መኪና የገዛሁት። በጊዜው ግን ምን እየተባለ ነበር? እነሱ ወጥተው እንደዛ ብቻ ስላሉ ሰው አስቴት ታደረጋቸው። እነሱ ደግሞ እንደዛ የሚያደረጉ በመክንያት እንደው ስለሚናደዱ ነው። አሁን በዚህ ሰሞን ምን አሉ? እዚህ ዱባይ አይደለም መናፈሻ የሆነ ነገር ምንይዘጣቸው ዱባይ አይደለም ርማሉ። ይህንን ሲሉ አብዛኛው ማህበረሰብ አምናቸው ማለት ነው። ፈረዳኛ አይደል? ያኔ ለእናትሽ የሆነ ነገር ሳታረግ ለአባትሽ የሆነ ነገር ሳታደር ለምንድነው ይሄንን ነገር እነሱ የምታደርጉት ምናምን እያሉ አብዛኛው ሰው ማውራት ጀመረ። እነዚህ ሰዎች አያውቁም። ልስላቸው አይገባም። በመጀመሪያ ደረጃ አብዛኛው ሰው እዚህ የመጣው ሰው ከአስራ ስምንት ዓመት በላይ ያሉ ናቸው። የትኛውም ቤት ያሉ ሰዎች ማለት ነው። ይህና ህፃንም ማደግ ገባ ወጥተውም ይገባሉ። እንደ ህፃንም እንድታዩቸውም አልፈልግም። ስለዚህ ይሄ ነው የኔ መልስ። በአጠቃላይ ቅመሙጃችን አንሱ ይስሩበት፣ ይለውጡ፣ ይደጉ። እናንተነ እያገዙ እነሱ ወደኋላ እየተሽቆለቆሉ ነው ነው እነማን እነማን? ምን ከለከል ናቸው ዌል እንግዲህ ግሩፕ መስርተው እነሱን እንደሚረዱ መረጃ ስለደረሰን፣ አንደኛዋ እያለቀሰች ሶስት፣ የስንት ዓመት ደሞዜ አለች። አንዴ ላውራ እያለቀሰች እነሱን ሳግዝ የስንት ወር ደሞዜ ቀረ፣ እነሱን ሳግዝ እነሱ እንዳይጣሉ ስጥር፣ እኔ የሶስት ወር ደሞዝ ብቻ ነው እጄ ላይ ያለው አለች። ያ ማለት ምን ማለት ነው? እሱም አንድ መነውችን ላይ በዚህ አጋጣሚ እድሉን ስላገኘውና ወንድማችንንም ስላገኘውት በጣም አመሰግናለሁ። ስለሰርጋችሁ ስላደረጋችሁት ነገር እንግዲህ እግዚአብሔር ያዝናችሁና መልካም የሰርግ ጊዜ እንዲሆንላችሁ እመኛለሁ። ነገር ግን በአንድም በሌላ መንገድ እዚህ ሚዲያ ላይን ብዙ በግሩፕ የተነሱ ጉዳዮች ነበሩ። መኪና የመግዛት ስጦታ ብዙ አነጋጋሪ ሆኖ አልፏል በወቅቱ። የራሳቸውን ስራ እየሰሩ ዩቱብ ላይ እየሰሩ የራሳቸውን ነገር ክሬት እያደረጉ የሚሰሩ ልጆች ናቸው አደለ። እነሱም የተለያየ ስቶሪ እየፈጠሩ ያ የራሳቸው የቢዝነስ መንገድ። አንዳንድ ጊዜ ግን በአለማወቅ ውስጥ የሚቸገሩ እህቶችን ፕሮቴክት የማድረግ ደግሞ የኛ ኃላፊነት አለ። ኦልሬዲ እኛ ጀጎል ድርጅት ለምሳሌ አረብ ሀገር ያሉ እህት ወንድሞችን እያገዘ የሚገኝና ከችግራቸው እያገዘ እየሰራ ያለ ድርጅት ነው። እያለቀሱ በሚዲያ ላይ እየሰሩ እና እየለቀቁ ያሉ ልጆች አሉ። ቃል በቃል እንደዚህ ሆነናል ለነሱ ብዬ የሚሉ እኛ የማንቃት ስራ ነው የምንሰራው። አሁን ረጁ ስትናገር የነበረው ያንን ነገር ሰምታ እንዲህ አታድርጉ እራሳችሁን ጠብቆ የሚለው ዛሬም እንሰራለን፣ ወደፊትም እንሰራለን። እኛም ብላችሁ እናንተም አሁን መታችሁ የመጣችሁበት ሲስተም ማቲም አልገባኝም። ለምን እንደዚህ ተናደህ መ የተነገረው ሰው ነገር ችግር ካለ ልታስረዳን የሚገባው ልጁ ነው እንጂ አንተ አደለ። እንደ ወንድም የምንጠይቀው በነገር ላይ የምትሰሩትን ክሬት የምታደርጉትን ስራችሁን ያለውን ነገር አከብራለሁ። ኢንተርቴንመንት ነው የምትሰሩት የራሳችሁን ቻናል ከፍታችሁ የራሳችሁን ሶሻል ሚዲያ እየተጠቀማችሁን ያለ ግን፣ አሁን እዚህ ጋር አረብ ሀገር ያሉ ልጆች እንደዚህ ስማችሁን ጠርተው እያለቀሱ እንደዚህ እንደዚህ ያረኩ የሚሉት ግሩፕ ከፍተው ስም ዝርዝር ኖሯቸው ብዙ ነገር የሚረዱት ልጆች ውላት አሁን ማናርጉ ብለዋቸው ነው የምትሉ ሰዎች ካላችሁ፣ በአንድም በሌላ መንገድ እህቶቻችን እንዳይጎዱ እንዳያደርጉ የማንቃት ስራ የኛ ኃላፊነት ስለፈለግን ሳይሆን ስራችን ስለሆነ የማንቃት እራሳቸው እንዲጠብቁ እዚህ ጋር የሚረዱት ቤተሰብም ጭምር እንዳለ ማለት ነው። ያላቸውን እድሜያቸውን መስዋዕትነት ከፍለው ተሸውደው እያለቀሱ የመጡ ሰዎች ካሉ እነዛ ነገሮች እንዳይደርሱ የማድረግ ኃላፊነት ስላለብን ነው የምናደርገው። ስለዚህ ማን አድርገው ብሏቸው ነው ያደረጉት ካልከኝ አሁን ምንድነው መጠይቅህ? ወንድም ከቻል እንደውም በዚህ አጋጣሚ ስላገኘው ቴንክዩ። አንደኛ ተደራጅተው እንደዚህ እንደዚህ ያድርግላችሁ የሚሰጧችሁ ሰዎችን እናንተ በምን አይነት እይታ ነው የምታያቸው? ጀስት እንዳድናቂ ነው ወይም ይሄ ነገር አልተደረገም ሚዲያ ላይ ማጥፋት ነው። ይህን ነገር እስኪ ንገረን። ከአንተ ንስማም ምጀምራ ማን ነው እስኪ የትኛው ሰው ነው? እና አብርሃም ብራችንን ወስደዋል ወይንም ለነሱ ብለን ይህንን ነገር አድርገናል ብለው ያወሩት ሰዎች በምን እርግጠኛ ናቸው? እኛ እንደተቀበልን እና እኛ ያንን ነገር አሱት እንዳደረግነው በምን እርግጠኛ ናቸው? ከዛ ባለፈ ደግሞ የትኛውም ሰው ይሁነጊ

ማድረግ ማልፈልጋቸውን ነገሮች ኖ እላለሁ። የትኛውም አሁን ለምሳሌ የትኛውም ሰው ተነስቶ ስንገዛውን የመላን ቅም ማስተማመት ለብሳ የሆነ ነገር ላያደርግልህ በአንድ ይበት ላይ እሺ አልልም። ይህምን ማለት ነው ህሊና ስላለኝ ማለት ነው። ከዛ ባለፈ ደግሞ እኔ ከማንም በላይ ዩቱብ ላይ የሚሆን የሆነ በቃ መስራት ያለብኝን ስራ ከራሴ በላይ አልፌ ማለት ነው ቤተሰብን ማስተዳድራለሁ። ገባ ከራሴ አልፌ ቤተሰብንም ማስተዳድር ሰው ነው። አንደርስታንድ እንድታደርገው የምፈልገው ነገር ከዛ ባለፈ የተቃቀም ብሮች የሆኑ ነገሮች ምናምን እኔን አይፎግረኝም ወይም እኔ ሸውደኝም አይችልም። ረዳኝ እንደ አንድ ህሊና እንዳለው ሰው ግን ኖ ማለት ያለብኝ ነገር ኖ ላለው፣ አክሴፕት ማድረግ ያለብኝ ነገር ግን አክሴፕት አደርጋለሁ። ስለዚህ አሁን ላይ በዛው ላይ ጨምረ የምትመልሰው አሁን እዚሁ በጠየቀኝ ነገር ላይ አሁን ጊፍቶች ይሰጣሉ፣ ላይቭ ላይ ጊፍት ይሰጣል። ማንንም ምን እንደሆነ ሰአታት ይሰጡሃል። ነገር ግን በግሩፕ ተደራጅተው እነሱን ሰርፕራይዝ ለማድረግ የሚሉ ግሩፖችን እየሰማን የሚያለቅሱ ልጆች መጥተው እንደዚህ እንደዚህ ሰጥተው የሚሉ ሰዎችን እየሰማን እያንዳንዱን ነገር የማንቃት ኃላፊነት አለብን። በመጀመሪያ ደረጃ ማለት ነው። አንዳንድ ጊዜ ቤተሰብ ስትሆን እና እነሱ ጋር ምትሆን ከሆነ ችግራቸውን ስለምንሰማ ችግሮቻቸው ላይ ቆመን የምናግዛቸው እኛ ስለሆንን የተሳሳቱትን ነገር የማንቃት ስራ ሰው እነሱ ስለፈለጉ አይደለም የሚሰጡት፣ እራሱ ስለፈለጉ አይደለም ሌላው በሚሊዮን ያለው አረብ ሀገር ላይ ያለ ለራሱና ለቤተሰቡ መጀመሪያ ቅድሚያ እንዲሰጥ ስለምናስብ የተለየ ነገር ኖሮ አይደል። አንድ መጠይቅ ነገር ግን እንደው የዚህ አረብ ሀገር ልጆች የሆነ ችግር ደርሶባቸው ብዙ ደጋፊዎች እንዳላችሁ ታውቃላችሁ፣ አረብ ሀገር ላይ ብዙ ተከታዮች እንዳላችሁ ታውቃላችሁ። እንደው በችግሮቻቸው የሆነ ነገር ደርሳችሁላቸው የምታውቁት ነገር አለ እንደው ከልምድ ነው በሆነ ችግራቸው ላይ እንዲህ እንዲኮ ሲሆኑ አግዛለሁ፣ እንዲህ እንዲኮ በሀሳብ ረዳቸዋለሁ። እንደዚህ እንደዚህ አይነት ችግሮች ሲኖሩ ምክንያቱም ስለሚታወቅ ማለት ነው፣ ሚዲያው ላይ ስላለን። በእንደዚህ አይነት ችግሮች ውስጥ አንተ የደስታህን ያለህን ነገር ከጎን ሆነው ደስታ ብዙ እንዲሆን እንዳትለያዩ፣ ጥሩ ህይወት እንድትኖር በደስታ በራሳቸው ካላቸው ላይ ሰው በችግራቸው ጊዜ ደርሳችሁላቸው ታ ይሆን ይህንን ጥያቄ ልጠይቅ። አሪፍ ነው ያነሳው ጥያቄ አሪፍ ነው። ግን ደግሞ ምን አለ መሰለህ የሆነ አንተ ያደረግካቸውን ነገሮች ይህን ምን አድርግ ያለው ብሎ መናገር ጥሩ አይደለም። ግን ደግሞ እንደ ጥያቄ ስላለ ይኸኛው ሰዓት ይኸኛው ሰዓት ለእናንተ ወሳኝ ስለሆኑ ነው፣ በነገር ላይ አንተንም ፕሮቴክት ለማድረግ እኔ። የትኛውም ሰው የትኛውም የመዳም ቀነን እኔን ዋትሳፕ ላይ ሊሆን ይችላል የሆነ ነገር ላይ አውርታ ችግሯን አውርታኝ ምንያት አላውቅም ካለም ደግሞ የትኛው ሰው ማስተናገድ ይችላለሁ። ከዛም ባለፈ ደግሞ ማለት ነው እህታቸው እህቶቻቸው ሊሆን ይችላል አባታቸው፣ እናታቸው ነገር ታመው ተኝተው። ከፈለግ ወደ ኋላ አድርገህ የኔን የኒቲ ቪዲዮ ማየት ትችላለህ። ብዙ የእርዳታ ቪዲዮችን ሰርተናል፣ ብዙ ሰዎችን አግዘናል። ከዛ በፊት የሌላቸውን ምንም ቤት ውስጥ የማይኖር ወይም በሸንበቁ ቤት ውስጥ የሚኖሩ አፍርሰን ምርጥ ባለ ሶስት መኝታ ባለ ሁለት መኝታ እያለን ቤት ሰርተን ብዙ ነገር አሳልፈን ነው ይመጣ ነው ዛሬን አይደለም ማየት ያለበት። አንድ ሰው ስለኔ ማወቅ ከፈለግ የዛሬ የትናንትናውን የተለቀቀውን አይደለም ማየት ያለበት፣ ከስር መሰረቱ ምን ነበር፣ እንዴት ነበር አመጣጣቸው የሚለውን ነገር በደንብ ማየት አስፈላጊ ነው፣ ለመጀመሪያ ደረጃው ማለት ነው። ስለዚህ ለዛ ነው ቅድም ጊዜ ይህንን ነገር አሁን ምን ያለ ጊዜ መናገር አልፈልግም፣ ሊኒያም ላይ ምንም ላይ ማለት ነው። ስለዚህ ለእኔ ፈጣሪ እራሱ ትት ላደረኳቸው ነገሮች ማለት ነው፣ ክፉም ሰርቼ ከሆነ ጥሩም ሰርቼ ከሆነ ከዛ ባለፈ ግን እኔ ለምን ህግ ይሰጠዋል? ለምን ይህ ነገር ይደረግ? ለምን ለሚሉ ጥያቄዎች እኔ ምን መልስም የለኝ ማለት ይችላል። ምንም ኢዚ ነገር ነው ለኔ ወይንም ደግሞ ምን በለ መሰለ፣ ለእኔ የቅናትም ነው የሚመስለኝ ማለት ነው። ይቅርታር ና የቅናት ነው የሚመስለ ከዛ ባለፈ ደግሞ ቅድም ምን አልክ መሰለ፣ ምን አልክ ከአንተ ደግሞ ያኩት ነገር፣ እነዚህን ሰዎች ግዴታ መናገርና ማንቃት ማሳወቅ አለብናል። በጣም ጎበዝ አንደኛ ምርጥ ነው ይሄ ነገር ግን ደግሞ አንድ ማየው ነገር አለ። እናንተ ላይ እነዛን ሰዎች በምን አይነት መንገድ ነው ትሪት አርጋችሁ የምትነግሯቸው? እነሱን እያንቋሸሻችሁ፣ እነሱን እየሰደባችሁ ወይንም እነሱን በጎች የሆነ ነገር እያላችሁ ታዲያ ሊሰሙ ፈልጋለን? እንደዛ እያልካቸው እ አረዳ ሰውን የምታቀርብበት አንገድ ግዴታ ያስፈልጋል። እነዚህ ሰዎች እኔ ለምን ወደዱ? አቀራረቢ ሊሆን ይችላል ከእነሱ ጋር ያለኝ ኮንታክት ሊሆን ይችላል ከአንተ ጋር መቅረብ ለምን አልፈለጉም? በቃ አንተ የሰጣቸው ቦታ ነው ይቅርታ አንተን ስለ አንተን እያልኩ አይደለም። የሆነ ሰንበዲ ማለት ነው፣ የሚሰጣቸው ቦታ ነው ገባ። እዚህ ሀገር ላይ መጥተው ሲሰሩ እነዚህ ሰዎች የሚታዩት አብዛኛው ቦታ የሆነ መጥቻለሁ፣ ዱባይ ነኝ አይደል ያለው? ዱባይ ነኝ ያለው ግን በአንድም ሪስፔክት አያደርጋቸው ሰው ቤት ብቻ ስለሚሰሩ ሪስፔክት አይደረጉም። ለምን ምንም ቢሆን፣ አብርሃም፣ እኛ ከአንተ ጋር ችግር የለብንም። ለእህቶቻችን ነው የምንናገረው። ስንናገር ደግሞ አዎ ትክክል ናቸው። ተዉ እስቲ አሁን እንኳን ከዚህ በኋላ እንኳን ቢያስቡ ኑሩ፣ ቤተሰቦቻችሁን አግዙ፣ ወንድሞቻችሁን አግዙ። እኛ ለራሳችን በቂ ነን ብላችሁ አሳፍሯቸው። አኔ ካለው ነገር አንፃር ስለሚደረግላችሁ ወላሂ ላዚም አላሻይዴ ነው። እኔ እናንተ ላይ ምንም አይነት ምቀኝነትም ቅናትም የለብኝም፣ ለወደፊትም አይኖርም። አንድ ነገር መናገር ስለፈለግኩ ነው። እዚህ ድርጅታችን ውስጥ አስራ ሰባት ዓመት ዱባይ ኖራ ደም ተፍታ ከአራት ሚሊዮን ብር በላይ እያሰራችሁን ቤት የለፋችበትን የአስራ ሰባት ዓመት እንትኗን ቤቷን ተከልክላ በመከራ ውስጥ እዚህ ከሶስት ልጆቿ ጋር እኛ ጋር ያለች እህት አለች። ናያንደበስ ጋር አለች እና ኖርማሊ ድምፅ እንድትሆኗት ስለፈለግኩ ነው። አንድ ደቂቃ ብዙ ብዙ ችግር ውስጥ ነይ። እዚህ ብዙ ችግር ውስጥ ሆና በመከራ ውስጥ ያለች አስራ ሰባት ዓመት ዱባይ ለፍታ የገነባችሁን ቤት ቤተሰቦቿን ይከለክለዋል። ቤተሰቦቿ ማለት ነው። ስለዚህ ብዙ ሺህ ሰዎች ስላላችሁ ለዚች እናትም ድምፅ እንድትሆኗት ነው። አስራ ሰባት አመት ነው ሀገር የገባሁት። አስራ ሰባት አመት ልጉባይ ነበር አልቀዋል። ጨነቀ። ልጄ ቤትሽ ተጨርሸዋል እያለች ነበር እና ሲሄድ ልጆቼ ከቤት ተባሮ ቤት ተከራይቶ ነው ያገኘኋቸው ልካ

የምን ቤት ቤት የለሽም ብላ ለወንድሜ ከአዲስ አበባ ጠርታ መጥቶ ፖሊስ ጠዋት ጠራልኝ እና ፖሊስ በፖሊስ ወጣት ከዛ ቤት አስራ ሰባት አመት ኖራ የሰራችውን ጂ ፕላስ ዋን ቤት ቤተሰቦቿ ከልክለዋት፣ እሷ ከሶስት ልጆቿ ጋር በቃ ኑሮዬን ልመስርት ብላ ወደ ትግራይ ክልል ስትሄድ እናትና ወንድም እህቶቿ ናቸው ተባብረው ከዛ ቤት አስወጥተዋት። አሁን እዚህ ፍትህ ፍለጋ እኛ ጋር የመጣችው ጀጎል አዲስ አበባ ማለት ነው። ሶ እነዚህ ነገሮች ስለሚያሙን ነው፣ እነዚህ ነገሮች እየሆኑ ስላሉ ነው። እነዚህን ነገሮች እንድታግዟትም እግረ መንገዳችንን እንድታግዙን ስለፈለግን ነው ይህንን ነገር ያደረግንላችሁ። አሁን የምንፈልገው ከእናንተ ድምፅ እንድትሆኑ ብዙ ዋጋ የከፈላችሁላቸው ቤተሰቦችም ጭምር ተቀይረው ዋጋችሁን የሚያሳጧችሁ ብዙ የሚያለቅሱ እህቶች እንዳሉ ስለምናስብ ነው። ስለዚህ አስራ ሰባት ዓመት ዋጋ የከፈለችበትና እድሜዋን የጨረሰችበትን ነገር ተከልክላ ነው ወደ አዲስ አበባ የመጣችው አሁንም እየተሳሰረች አለች። ምን ማለት እንዳለባት እንኳን አታውቅም። ስለዚህ ይህንን ነገር እንድታዩት ነው እግረ መንገዱን ብዙ ሰው ስላለ በየቤቱ በቃ ድሉን ስለማላገኘው ልንገራችሁ በሚል ነው።